እንደም ቆይታችኋል የተከበራችሁ ተመልካቾች፣ ሀዲያ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። አርዕስተ ዜናዎችን በማስቀደም እንጀምራለን። የዞኑን የጤና አገልግሎት ተደራሽነትና ተጠቃሚነት ወደ ላቀ ደረጃ ከፍ ለማድረግ በቁርጠኝነትና በቅንጅት ሊሰራ እንደሚገባ የሃዲያ ዞን ጤና መምሪያ አስታወቀ። ለ12ኛ ክፍል ፈተና አስቀድመው ዝግጅት መጀመራቸውን ተማሪዎች ተናገሩ። የኑሮ ውድነትን የማረጋጋት የስራ እድል ፈጠራና፣ ከተረጂነት የመላቀቅ ግቦችን ለማሳካት የባለድርሻ ተቋማት ቅንጅት ሊጠናከር እንደሚገባ በምክትል ጠቅላይ ሚኒስትር ማረክ የዴሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዚዳንት አደም ፋራ ተናገሩ። ከውጭ ጃፓን በታሪኳ የመጀመሪያዋን ሴት ጠቅላይ ሚኒስትር ሾመች። በዝርዝር ወደምንመለከታቸው ጉዳዮች አልፈናል። ከዜናዎቹ ጋር ዘሬቱ ኤልያስ ነኝ፣ አብራችኑ ነው። የዞኑን የጤና አገልግሎት ተደራሽነትና ተጠቃሚነት ወደ ላቀ ደረጃ ከፍ ለማድረግ በቁርጠኝነትና በቅንጅት ሊሰራ እንደሚገባ የሀዲያ ዞን ጤና መምሪያ አስታወቀ። ሉጂና ዮሐንስ የሀዲያ ዞን ጤና መምሪያ በባለቤትነት ላይ የተመሰረተ እውቅናና ተጠያቂነት ለጤና ስርዓት ግንባታ በሚል መሪ ቃል የተዘጋጀ የ2017 አፈጻጸምና የ2018 እቅድ ግምገማ መድረክ እያካሄደ ነው። የሀዲያ ዞን ጤና መምሪያ ኃላፊ ዶክተር ደሳለኝ ሽጉጤ በመክፈቻ ንግግራቸው የዞኑን ሁለንተናዊ እድገት ለማረጋገጥና ማህበረሰቡን ተጠቃሚ ለማድረግ መዋቅራዊ አሰራሮችን በመከተል በቅንጅትና በቁርጠኝነት ሊሰራ ይገባል ብለዋል። የማህበረሰቡን ጤና ለማ ረጋገጥ በማወቅ መረባረብ የአማራጭ ጉዳይ ሳይሆን ግዴታና ተጠያቂነት ያለው ጉዳይ መሆኑንም ዶክተር ደሳለኝ አስገንዝበዋል። በቀጣይ ጊዜ ትኩረት መረባረብ በትኩረት መረባረብ የአማራጭ ጉዳይ ሳይሆን የሞራልና ግዴታ ተጠያቂነት ጉዳይ መሆኑን ማስመዝገብ እፈልጋለሁ። መላው የዞኑ ህብረተሰብ ጤናና ብልጽግና እውን ለማድረግ የህብረተሰቡ የራሱንና የአካባቢውን ንጽሕና መጠበቅ አለበት ያሉት ኃላፊው፣ በቀጣይ አካባቢው ላይ የወባ ስርጭት እንዳይስፋፋ ለመከላከል በትኩረት ሊሰራ ይገባልም ነው ያሉት። መላው የዞናችን ህዝብ ጤንነት፣ ደህንነት፣ ሁለንተናዊ ብልጽግና እውን ለማድረግ እና መላእተ ህዝቡ በራሱ የግሉንና የአካባቢውን ጤና እንዲያመርት ለማስቻል በበጀት ዓመቱ በርካታ ተግባራት ሲፈጽሙ ቆይተዋል። ይሁን እንጂ አሁንም ያሉን አቅሞቻችን አሟጠን በመጠቀም በየደረጃው የመንግስትን የህዝብን፣ ሙያተኛን የተጠናከረ የጋራ ተነሳሽነት ቁርጠኝነት፣ እንዲሁም የተናበበ ግልጽ የሆነ አቋም በመያዝ ለተግባራዊነቱ ዝግጁነት ማረጋገጥ ከሚቻልባቸው መንገዶች አቅባጫዎች፣ ዳይሬክሽንስ አንዱና ዋነኛው ይህን የመሰሉ ጉባኤዎችን መሆናቸው በጤናው ሴክተር በጽኑ ይታመናል። በበጀት ዓመቱ በዞኑ ሁለንተናዊ የሆነ መዋቅራዊ አገልግሎት አሰጣጥ ጥራት የግብ ስምምነት በመፈራረም ወደ ስራ የተገባ ቢሆንም በርካታ አመርቂ ውጤቶች ቢመዘገቡም ጉድለቶች እንዳሉም ነው ዶክተሩ ያነሱት። በበጀት አመቱ የዞናችን ሁለንተናዊ የሆነ መዋቅራዊ አገልግሎት አሰጣጥ ጥራት የግብ ስምምነት ውል በመፈራረም ወደ ተግባሩ የተገባ ሲሆን በርካታ ውጤቶች የተመዘገቡባቸው ያህል በጉልበት የታዩ የአፈፃፀም አፈፃፀም መታየታቸው አልቀረም ለአብነትን ከጤና ኤስቴሽን ፕሮግራሞች አንጻር የተጠናከረ የሴቶች ልማት ስብረት እንቅስቃሴ ያለመኖር የሴቶች አደረጃጀት ዘርፍ ጥራት መጓደል የሚመለከታቸው ተቋማት ቅንጅት ማነስ ሞዴል የሆነ ወረዳ ለመፍጠል የሚደረጉ ጥረት በውጤት የሚለካ ያለመሆን መሰረታዊ ጤና ኬላ ባለሙያ ጤና ኬላ ውስጥ ላይ ባለሙያ መድቦ የማሰራት ጉድለት ኮምፕሬሄንሲቭ ሪስፖንስ ግንባታ ማህበረሰቡን እንቅስቃሴ ያሳተፈ አለመሆን ወይም ማነስ ከታዩ ጉዳዮች መካከል የሚጠቀሱ ሆኖ በመድረኩም የ2017 አፈጻጸምና የ2018 እቅድ ሪፖርት የቀረበ ሲሆን በሪፖርቱ ላይ ሰፊ ውይይት ተደርጎ ቀጣይ የትኩረት አቅጣጫ ይቀመጣል ተብሎ ይጠበቃል። በመድረኩም የዞኑ ጤና መምሪያ ኃላፊ ዶክተር ደሳለኝ ሽጉጤ የዞኑ ጤና መምሪያ ማናጅመንት አባላትና የሚመለከታቸው አካላት እየተሳተፉ ነው። የውይይት መድረኩ ለሁለት ተከታታይ ቀናት የሚካሄድ መሆኑም ተመላክቷል። ለ አስራ ሁለተኛ ክፍል ፈተና አስቀድመው ዝግጅት መጀመራቸውን ተማሪዎች ተናገሩ። ምንትዋብ ያሱ ተጨማሪ አላት። ሀዲያ ቲቪ የ2018 ትምህርት አጀማመር አስመልክቶ በዋቸሞ ሁለተኛ ደረጃ ትምህርት ቤት ቅኝት ባደረገበት ወቅት ተማሪዎች በትምህርት ገበታቸው በመገኘት ትምህርታቸውን በአግባቡ እየተከታተሉ መሆናቸውን ጠቅሰው ለ12ተኛ ክፍል ፈተና አስቀድመው ዝግጅት እያደረጉ መሆናቸውን አንስተዋል። ኦረዲ እንደ 12ተኛ ክፍል ተማሪዎች አንዳንድ የሚረዱን ነገሮችን እያየን እንገኛለን። ለምሳሌ ያህል ኮመን ዩኒቶችን በጋራ አንድ ላይ አድርገን በማንበብ እንደገና ደግሞ ተጨማሪ የሆኑ ጥያቄዎችን በመስራት አስተማሪ ዛሬ ያስተማረንን እሱን ደግሞ ዲቴይል ቤት እየሄድን በማንበብ እንደዛ አይነት ዝግጅት ላይ እንገኛለን። በላይብሬሪ ደረጃም እና ደግሞ በክላስ ደረጃም እየተዘጋጀን ነው። ላይብሬሪ ለምሳሌ አሁን ከአሁኑ ተማሪዎች ተነስቶ እያጠኑ ስለሆነ በጊዜ ተማሪ ገብቶ ማያጠና ከሆነ ኢቪን ቦታ አያገኝም። ከአሁኑ ተማሪ ጀምሮ ላይብሬሪ እየተጠቀሙ ነው የሚገኙት ተማሪዎቹ። አክለውም ተማሪዎች የፈተና ወቅት ሲደርስ ከመጣደፍ በጊዜ ቅድመ ዝግጅት ማድረግ እንዳለባቸውም ተናግረዋል። የትምህርት ቤቱ መምህራን የሆኑት መምህርት ቡዛየው በለጠና መምህርት ሂሩት ገብረ ማርያም ዘውትር በስራ ገበታቸው ላይ በመገኘት ኃላፊነታቸውን እየተወጡ እንደሚገኙ ጠቅሰው በመስከረም ወር በነበሩት ተደራራቢ በዓላት ምክንያት የተማሪ ቁጥር እምብዛም እንዳልነበ ር አንስተው አሁን ላይ መሻሻሎች እንዳሉ ተናግረዋል። በጣም ጥሩ አሁን እንደዚህ እንደ 2018 አሁን እንደምታዩት ተማሪዎች በጥሩ ሁኔታ እየመጡልን ይገኛሉ። እንደ 12ተኛ ክፍል ደግሞ ፖርሽኖችንም ቶሎ መግፋት ስላለብን በደንብ በጥሩ ሁኔታ ይዘናቸዋል። አዝዌል ደግሞ ክላስ ላይም በደንብ እየመጡልን ነው። እኛም ኦልሞስት አንዳንድ ቻፕተር ገፍተናል። በደንብ እየሄደልን ነው። መላጊው ግብዓቶች ለምሳሌ እንደ መጽሐፍት አይነቶች ለተማሪዎች የተሟላ መጽሐፍ እየተሰጠ ይገኛል። በዚህ ሳምንት ውስጥ በላብራቶሪ ክላስ ላይ ተማሪው እየተገኘ ትምህርቱን በስርዓት እየተከታተለ ይገኛል። ትምህርት ቤቱ የመማሪያ ቁሳቁስ በተቻለ መጠን ያሟላ ቢሆንም በቂ አይደለም ያሉት መምህራኑ የቤተ ሙከራ ኬሚካሎች እንዲሁም ኮምፒውተሮች እጥረት የሚቀረፍበት ሁኔታ ቢመቻች ብለዋል። የተማሪ ውጤት ለማሻሻል የራሳቸውን ድርሻ እንደሚወጡ ያስታወቁት መምህራኑ፣ ይሁን እንጂ የተማሪ ውጤት ጉዳይ የማይመለከተው አካል የለም ብለው ወላጆች ልጆቻቸውን ለትምህርት የሚያስፈልጋቸው ግብዓት በማሟላት እንዲሁም ስነ ልቦናዊ ምክር በመስጠት ኃላፊነታቸውን እንዲወጡ አሳ አሳስበዋል የሚያስፈልጉ አንዳንድ ማቴሪያሎች ስቲል እንፈልጋለን ግን ባለው ደረጃ አሁን ባለን ልክ ምንም አይልም ተስፋ ሰጪ ነው ብለን ተማሪዎቹም የራሳቸውን እንዲወጡ ማህበረሰቡም የራሱን ድርሻ እንዲወጣ እኛም ደግሞ በዚህ የራሳችንን እንድንወጣ ግድ ይለናልና ትምህርት የብዙ ነገር መሰባሰብ ወይም የብዙ ህብረት ውጤት ስለሆነ ይሄንን ለማህበረሰቡ አደራ፣ ልጆቻችሁን ላኩ፣ ኤቭሪዴ አክቲቪቲያቸውን፣ ውሏቸውን፣ ጓደኞቻቸውን ቼክ አድርጉ። የትምህርት ቤቱ ርዕሰ መምህር አቶ ታጋይ ዱቤ ለ2018 ትምህርት ዘመን ከሰኔ ወር ጀምሮ አስፈላጊውን ቅድመ ዝግጅት መደረጉን አንስተው በአሁኑ ወቅትም በትምህርት ቤቱ ከ9 እስከ 12ኛ ክፍል በአጠቃላይ 4055 ተማሪዎች ትምህርታቸውን እየተከታተሉ እንደሚገኙ ገልጸዋል። በ2018 ዓ ም ከነሐሴ 12 ጀምሮ የምዝገባ ስርዓት እየተካሄደ ነበረ ለ ለ2018 ዝግጅት እየተደረገ ያለ በምዝገባ ወቅት ላይ የተመዘገቡ ተማሪዎች ወደ 4055 ተማሪዎች እስካሁን ድረስ ተመዝግበው ትምህርታቸውን በመማር ላይ ይገኛሉ። ማለት ነው። በትምህርት ቤቱ የ2017 የ12ተኛ ክፍል ውጤት ካለፈው ዓመት ጋር ሲነጻጸር የተሻለ እንደነበር አንስተው የማጠናከሪያ ትምህርት በጊዜ ማስጀመር መቻሉ፣ ለተማሪዎች የስነ ልቦና ምክር በባለሙያ መሰጠቱ ለውጤቱ መሻሻል ምክንያት መሆኑን አብራርተዋል። በ2018ም ውጤቱን ለማስቀጠል እንዲሁም ለማስፋት የበለጠ እንደሚሰራ አንስተዋል። አምና ላይ ደግሞ የተሻለ ለማምጣት ተማሪዎችን በጊዜ ቲቶሪያል ስራዎችን በመስራት ከአምናው መቶ እጥፍ ተማሪዎችን አሳልፈናል። ያ ማለት ወደ 112 ተማሪዎች አሳልፈናል በናቹራልም በሶሻልም እንደዚሁም ደግሞ ሪሜዲያል ደግሞ ወደ 187 ተማሪዎች በሪሜዲያል አሁን የሚገቡበት ሁኔታ ፎርም በመሙላት ላይ ይገኛሉ። ስለዚህ የስነ ልቦና ባለሙያ ወደ ትምህርት ቤታችን አምጥተን የ12ኛ ክፍል ተማሪዎች ከመፈተናቸው በፊት ሁለትና ሶስት ወር እያለ ስልጠና ከዋቸው ዩኒቨርሲቲ ባለሙያ ቅጣውን ጠርተን የማድረግን ስራ ተሰርቷል። በዛው ልክ ደግሞ ውጤቱንም እንደጠበቅ ነው። ከዛ በላይ ጠብቀናል ግን የተሻለ ውጤት መጥቶልናል። ከፍተኛ ውጤት 536 ከእንደገና ደግሞ 527 ከፍተኛውን ይዘዋል። ከዛ ከአራት መቶ በላይ ያመጡ ተማሪዎች ወደ ሀያ ተማሪዎች ከአራት መቶ በላይ ያመጡ ናቸው። ለተማሪዎች የተሻለ የመማሪያ አካባቢን ለመፍጠር እየተሰራ መሆኑን የጠቀሱት አቶ ታጋይ በ2017 ሁለት የመማሪያ ክፍሎችን መጨመር መቻሉን ገልጸዋል። ለመማር ማስተማር መሳለጥ የትምህርት ቁሳቁስ ማሟላት ወሳኝ ነው ያሉት ርዕሰ መምህሩ ያልተሟሉ ቁሳቁሶችን ለማሟላት ከትምህርት ጽሕፈት ቤት ጋር እየተሰራ መሆኑን ተናግረዋል። ከላቦራቶሪ ጋር ተያይዞ ያለውን ነገር ደግሞ በሶስቱም የሳይንስ ቤተ ሙከራዎች ላይ ያልተሟሉትን ነገሮች ለማሟላት ጥረት እያደረግን ያለ ነው እና ውስን የሆኑ ኬሚካሎች የሚገዙበትን ሁኔታ እያመቻቸን ያለ ነው እና፣ በነበረው ግን ያሉ መምህራኖች ወደ ስራው የገቡበት አለ። እንደዚሁም ደግሞ ያልገቡበት የተሟሉ መምህራኖች እና የጎደሉ፣ እነኚህን ከጽፈት ቤት ጋር በመናበብ ወደዚህ የሚመጡበትን ሁኔታ እያመቻቸን ያለ ነው። በክልሉ ምርታማነትን በማሳደግ የምግብ ሉዓላዊነትን ለማረጋገጥ እየተደረገ ያለው ጥረት ተጨማሪ ምርት እየፈጠረ መሆኑን አቶ ኡስማን ሱሩር ተናገሩ። ቤተልሔም ደመቀ ዝርዝር አላት። በክልሉ የደረሱ ሰብሎችን በመሰብሰብ ፈጥነው በሚደርሱ ሰብሎች የመሸፈን ስራ እየተከናወነ መሆኑም ተመላክቷል። በማዕከላዊ ኢትዮጵያ ክልል በምክትል ርዕሰ መስተዳድር ማዕረግ የገጠር ልማት ክላስተር አስተባባሪና የክልሉ ግብርና ቢሮ ኃላፊ አቶ ኡስማን ሱሩር እንደገለጹት በማዕከላዊ ኢትዮጵያ ክልል የግብርና ምርታማነት በማሳደግ የምግብ ሉዓላዊነት ለማረጋገጥ እየተደረገ ያለው ጥረት ተጨማሪ የምርት ወቅት እየፈጠረ ነው ብለዋል። በክልሉ ብዙም ያልተለመዱ የአዲስ እይታ ውጤት የወለዳቸው አዳ አዲስ ልምምዶችን ማየት የተለመደ እየሆነ መጥቷል፣ ሲሉም ኃላፊው አብራርተዋል። ከእነዚህም መካከል ከዚህ ቀደም በክልሉ ብዙም ያልተለመደው የጸደይ የምርት ወቅት ተጠቃሽ ስለመሆኑም አቶ ኡስማን በአብነት ጠቅሰዋል። በጸደይ በበልግና በመኸር የደረሱ ሰብሎችን ፈጥኖ ሰብስቦ ቶሎ በሚደርሱ ሰብሎች ማሳውን መሸፈን ይገባል ያሉት ኃላፊው ይህ ልምምድ በክልሉ በአሁኑ ጊዜ በአምራቹ ውስጥ ከፍተኛ መነሳሳት ፈጥሮ እየተተገበረ ይገኛል። ይህ ስራ ግብርናን በማዘመንም ምርትና ምርታማነትን ማሳደግ ለማስወገድ የቤተሰብና ማህበረሰብ ብልጽግናን ለማረጋገጥ የጀመርነውን ጉዞ ለማፋጠን ብቻ ሳይሆን ሀገራዊ የኢኮኖሚ ማንሰራራትን በማፋጠን ከፍተኛ ሚና ይጫወታልም ብለዋል። በክልሉ በአብዛኛው አካባቢ የደረሰውን የበቆሎ ማሳ እየሰበሰቡ ጎን ለጎን እያረሱ ባለው ውስን እርጥበት ሽንብራ ለመዝራት ሁሉን ያሳተፈ ርብርብ ስለመሆኑም ኃላፊው ጠቅሰዋል። አዲስ እይታ የወለደው ፈጠራና ፍጥነት የታከለበት መሬትን፣ እርጥበትን፣ ጊዜንና ጉልበትን በማጠናከር ኢኮኖሚያዊ ተጠቃሚ ተቃዋሚነትን ለማሳደግ የተጀመረው ጥረት ተጠናክሮ መቀጠል እንዳለበትም ኃላፊው ጥሪ ማቅረባቸውን ከግብርና ቢሮ ያገኘነው መረጃ ያመላክታል። በከተማ ግብርና በእንስሳት እርባታ ዘርፍ ተሰማርተው ውጤታማ መሆናቸውን የሆሳና ከተማ ነዋሪ የሆኑት ጥንዶቹ መምህራን ተናገሩ። ምረት መለሰ። መምህር ዳንኤል ብርሃኑና ባለቤታቸው መምህርት ታገሰች ገብሬ በሆሳና ከተማ የሊቻምባ ቀበሌ ነዋሪዎች ናቸው። ሁለቱም በመምህርትነት ሙያ ተቀጥረው ቤተሰባቸውን ሲያስተዳድሩ ኖረዋል። መምህርት ታገሰች በሆሳና ከተማ የምስራቅ በር አንደኛና ሁለተኛ ደረጃ ትምህርት ቤት መምህርት ሲሆኑ ባለቤታቸው መምህር ዳንኤል ደግሞ በከተማው በሚገኘው ባለሙ ወልዳና አንደኛ ደረጃ ትምህርት ቤት በማገልገል ላይ ይገኛሉ። የመምህርትነት ተግባራቸውን ተወጥተው በሚተርፋቸው ጊዜም በእንስሳት እርባታ ስራ ላይ ለመሰማራት በማቀድ በአምስት ሺ ብር ጊደር ገዝተው በመኖሪያ ቤታቸው የከብት እርባታ ስራ እንደጀመሩ ይናገራሉ። የተገዛችውም ጊደር ጥጃ ወልዳ ወተት መስጠት መጀመሯንና ወተቱንም ለቤት ፍጁ ታ ተጠቅመው የተረፈውን በማኮናተር ተጠቃሚ መሆናቸውን ተናግረዋል። አሁን ላይም ብርሃኑና ቤተሰቦቹ የተሰኘ የእንስሳት እርባታ ድርጅትን በማቋቋም ከመምህርትነት ስራቸው ውጪ ያለውን ትርፍ ጊዜ ለእርባታ ስራ በመስጠት አርባ የተሻሻለ ዝርያ ያላቸውን የወተት ላሞች ባለቤት ለመሆን እንደቻሉም አስረድተዋል። ጥንዶቹ መምህራን ከሚያገኙት ገቢ በመቆጠብ በአሁኑ ወቅት የመኖሪያ ቤት፣ የጭነት መኪና፣ የውፍጮ ቤት ባለቤት መሆን እንደቻሉም ጠቁመዋል። ጊዜን በአግባቡ ተጠቅሞ ስራን ሳይንቁ የስደትን አማራጭ በመተው በሀገር ከሰሩ ውጤታማ መሆን እንደሚቻል ማሳያ ነው ሲሉም ገልጸዋል። አምስት ሺህ ብር ከሰው ተበድረን ነው የገዘናት ግደር። ጥር ላይ ኮርማ ወሰደች ወለደች። እንደ አጋጣሚ ሆና ምርጥ ዘር ጥሩ ዝርያ ነበረች። አስራ አራት ሊትር ወተት ትሰጥ ነበር። አራቷን ለኛት እየተጠቀምን አስሯን እናከራይ ነበር። አስሯን አከራይታን ውቁብ ገባን፣ 12000 ብር ግደር ገዛን። በዛሽ ወተት ከራስዋም ተርፎ 12000 ብር ግደር ገዛን። ያ የሁለቱ ዝርያ ማን ነው? ዝርያ ነው ለዚህ ደረጃ ሊደርስ የቻለው ሌላ ከውጪ የገዛነው ዝርያ የለም። እኔ የመንግስት ስራን እየሰራው ጭነት መኪና አለብኝ። እኔ የመንግስት ስራ እየሰራው ዳና መኖሪያ አለብኝ። እኔ የመንግስት ስራ እየሰራው ወጭው አለብኝ። እኔ መንግስት ስራ እየሰራው የእርሻ መሬት መቶ ኩንታል ወይም ከመቶ ኩንታል የሚበልጥበትን የሚያመርተው መሬት አለኝ። ሴቶችን አሁን የወንዶችን እጅ ምንም ደመወዝተኛ ቢሆን ሴቶች የወንዶች ካልተጨመረ አይበቃም። ለዛ አሁን እኔ ለሌላ ተርፋለሁ፣ ለእህቶቼ ተርፋለሁ። ምክንያቱም ካኔ። ቆጮ በጀ ያለ የእህል ዘር በጀ ያለ የወተት ዘር የከብት ያስተውጾ በጀ ያለ ሁሉንም ገበያ አልወጣም። ሊገዛ ለሌሎች ሰጣለ እንጂ ገበያ ስለማልወጣ ሌላ መንግስት ስራ ላይ ብቻ ታጥባን ማውጣት ብቻ ሳይሆን ሰዓትን ተጠቅመን ሁለቱንም የራሳችን በሌላ ቦታ መቀመጥ ሳይሆን አሁን ብዙዎች አሁን የጀበና ቡና እያሉ መንገድ ላይ ይወጣሉ ግን እዚህ ስራ ብዙ ስራ ነው ያለ ውጤታማ የሚያረጋ የመንግስት ሰራተኞች እንደመሆናችን ሁለቱንም ስራዎች ሳይበደሉ ለመስራት ከፍተኛ ጥንቃቄ እናደርጋለን፣ ያሉት አስተያየት ሰጪዎቹ እድልን በአግባቡ ለመጠቀም ጊዜን የማስተዳደርና የመጠቀም ልምድ አዳብረናል። ስለዚህ ሳንቸገር ውጤታማ እየሆንን ነው ብለዋል። በአካባቢ ያሉን ጸጋዎችና ሀብቶችን አልምተን በሀገር ሰርተን መለወጥ ስንችል ተጨባጭ ያልሆነን ተስፋም በመሰነቅ በርካታ ወጣቶች ለስደትና ተገቢ ላልሆነ እንግልትና ሞት ተዳረጉ እንደሚገኙ ነው መምህር ዳንኤል የተናገሩት። የመንግስትንም ስራ አላቀቅ ነው፣ ሰአቷን እንጠቀማለን። እኔ ሌሊት 11 ተኩል ላይ እዚህ ከብቶች ጋር እመጣለሁ። ጠዋት አንድ ሰዓት ላይ ከዚህ ወጣለሁ፣ ሸውር ገባለሁ። ሁለት ሰዓት ከሆነ ወደ ሁለት ሰዓት ላይ እኔ ወደ መንግስት ስራ ሄዳለሁ። ሰው እዚቹ ሰአቷን ተጠቅሞ ሚኒመም አሟጦ ሰአቷን ከተጠቀመ ሰው መለወጥን የሚከለክል ነገር የለም። እዚሁ ሰው ሰርቶ በአገሩ ማለወጥ ይችላል። ይሄ መንግስት ጥሩ መንግስት ነው። ለሚሰራው ድጋፍ የሚያደርግ የሚሰራውን የሚያበረታት መጥቶ ጉብኝት የሚያደርግ ስለሆነ ይሄ መንግስት እያለ የትኛውም ድሃ የሚባል ሰው እዚሽ መኖር ራሱ ስህተት ነው። ለምን የምንሰራበትን አቅጣጫ እያሳየ ነው ሰርቶ ሰው እንደሚለወጥ። ለምሳሌ ይሄው ምርጥ ዘራ አምጥተዋል። አንድ ላም ብንሸጥ አምስት መቶ ሺ ብርና አራት መቶ ሺ ብር ነው። ቦሳና ከተማ አስተዳደር የግብርና ጽሕፈት ቤት ኃላፊ አቶ ጌታቸው ዮሐንስ በከተማው ግብርና በእንስሳትና በሌሎች ዘርፎች የተሰማሩ ነዋሪዎች ውጤታማ እየሆኑ እንደሚገኙም ተናግረዋል። እንደ ኢዜአ ዘገባ ነዋሪዎቹ በከተማ ግብርና በእንስሳትና በዶሮ እርባታ፣ በአትክልትና ፍራፍሬ ልማት፣ በንብ ማነብ ስራ ተሰማርተው ያላቸውን ቦታ በመጠቀም እያመረቱ መሆኑን ገልጸው የማበረታታትና ድጋፍ የማድረግ ስራውም ተጠናክሮ መቀጠሉን አስረድተዋል። አስመልክተዋል። በግና ፍየል ማሞከት እንዲሁም የእንቁላል ዶሮ በዚህ ሰዓት ላይ በሰፊው ሽፋን እየተሰራ ያለው በከተማችን ላይ የዶሮም የእንቁላል ዶሮም የስጋ ዶሮም እንዲሁም የማድለብና ማሞከት በተመሳሳይ የወተት ከብት እርባታም በስፋት ከገበያ አንጻር ምቹ ሁኔታ የሚፈጠርልን ነገር አለ። የተጠቃሚዎች ዲማንድና ሰፕላይ ረዲ የሚገናኝ ያልነበረምና ይህንን ለማካካስ ወይም ለማጣጠም በሰፊው ግብርና ጽፈት ቤት እየሰራ ይገኛል። የኑሮ ውድነትን የማረጋጋት የስራ ዕድል ፈጠራና ከተረጅነት የመላቀቅ ግቦችን ለማሳካት የባለድርሻ ተቋማት ቅንጀት ሊጠናከር እንደሚገባ በምክትል ጠቅላይ ሚኒስተር ማድረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዝዳንት አደም ፋራ ተናገሩ። ቤተልሔም ደመቀ የብልጽግና ፓርቲ 2018 በጀት አመት የሩብ አመት አፈጻጸም ግምገማ መድረክ ቀጥሏል። በመድረኩም በመንግስት ስራዎች አፈጻጸም ላይ ውይይት እየተካሄደ ሲሆን የስራ እድል ለመፍጠር የኑሮ ውድነትን ለመቀነስ የተሰሩ ስራዎችና የተገኙ ውጤቶች እንዲሁም ከተረጂነት የመላቀቅ ግቦች በአጀንዳነት ቀርበዋል። በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዝዳንት አደም ፋራ እንዳሉት የኑሮ ውድነትን ለማረጋጋትና ስራ እድል ፈጠራ ትኩረት የሚሹ አንገብጋቢ አጀንዳዎች ናቸው። ከተረጂነት መላቀቅ የተሟላ ሉዓላዊነትን ለማረጋገጥ ወሳኝ መንገድ መሆኑን ገልጸው በዚህ ላይ በተሰራው ስራ ተጨባጭ ለውጥ እየመጣ መሆኑንም ገልጸዋል። የስራ እድል ፈጠራና የኑሮ ውድነትን የማቃለል ጉዳይ የህዝብ አንገብጋቢ አጀንዳዎች ናቸው። በፓርቲያችንም ከፍተኛ ትኩረት የሰጠናቸው ጉዳዮች ናቸው። ከተረጂነት ወደ ምርታማነት መርሃ ግብራችን እንደ ሀገር የተሟላ ሉዓላዊነትና ክብር ለመጎናጸፍ አስበን የጀመርነውና የታሪክ ጥፋት እናመጣበታለን ብለን እየሰራን ያለን ስራ ነው። ከፍተኛ ለውጥ መጥቷል። በሶስቱም ጉዳዮች ላይ ሶስቱንም ሀገራዊ ግቦች በተሟላ መልኩ ለማሳካት የባለድርሻ ተቋማት ቅንጅት ሊጠናከር እንደሚገባም አስገንዝበዋል። አፈጻጸም ደረጃ እንደ ሀገር ውጤቶች መገኘታቸውን ጠቁሞ ከአካባቢ አካባቢ ያለውን የአፈጻጸም ልዩነት ለማጥበብ መስራት እንደሚገባም አመላክተዋል። እንደ ኢዜአ ዘገባ በዘርፍ ውጤታማነትን ለማሳደግ በጋራ በጥልቀት እየገመገሙ መሄድ እንደሚገባም አጽንኦት ሰጥተዋል። በእነዚህ ሶስት አጀንዳዎች ላይ የያዝናቸውን እቅዶች በተሟላ መልኩ ፈጽመን እቅዳችንን የምናሳካበት፣ የህዝብ ተጠቃሚነትን የምናረጋግጥበት፣ እነዚህን ማሳካት እንደ ሀገር ለያዝነው ህልም ስኬት ያላቸውንም ድርሻ በሚገባ እንዲወጡ ለማድረግ ሰፊ ጥረት ማድረግ ስላለብን ጠንከራ ያለ ግምገባ ማድረግ ያስፈልጋል ማለት ነው። የተከብራችሁ ተመልካቾች ለሳቱ ያዝናቸው ዜናዎች ይህን ይመስሉ ነበር። ዜናውን በመምራት አብሬያቸው የቆየሁት እኔ ዘሪቱ ኢላስ ከመላው የስቱዲዮ ባለሙያዎች ጋር በመሆን ነበር። ከቀሪ የጣቢያችን ስርጭቶች ጋር መልካም ጊዜ